የ2018 የኢሬቻ በዓልን ምክንያት በማድረግ የኢፌድሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የእንኳን አደረሳችሁ መልእክት አስተላልፈዋል። የመልእክቱን ሙሉ ቃል እንደሚከተለው አቀርበዋለሁ። እንኳን ለኢሬቻ በዓል በሰላም አደረሳችሁ። ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛባቸው የተዘራው ሞልቶ በመነሳት ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ ያምናል። ለዚህ ነው እሬቻ ሲደርስ ኦሮሞ ልበ ንጹህ የሆነውን ታላቅ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ የሚያቀርበው። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው። ውሃ የንጽህና ምንጭ፣ የፍጥረትና የህይወት መሰረት ነው ብሎም ያምናል። ለዚህም ነው ሲጸልይ ፈጣሪ አምላክ፣ የፍጥረታት አምላክ፣ የቡርቃ ወላቡ ወይም የላቡ ምንጭ አምላክ ብሎ ነው የሚጸልየው። የዘንድሮ ሬቻ የኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብ አስመረቀችበት የሚያደርጉበት ማግስት የሚከበር መሆኑ ደስታችንን ድርብ ያደርገዋል። እንኳን ደስ አላችሁ፣ እንኳን ደስ አለን። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል፣ የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን። በዚህ ረገድ እያደረግን ያለነው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ ነው። ባለፉት ዓመታት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 በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መስከረም 23 ቀን 2018 ዓ